አላህ በዚህ ዓለም መረጋጋትና ውስጣዊ ሰላምን በማጎናጸፍ ይመነዷል ስለሆነም ምንም አናሳ ቢሆንም እንኳን ምጽዋት ስጥ። የምትለግሰውን ነገር ዋጋ ቢስ አድርገህ አትቁጠር። አንድ ፍሬ ቴምር፣ አንድ ጉርሻ ምግብ፣ ወይም አንድ ጎንጭ ወተት ቢሆንም እንኳ ለድኾች ስጥ። የተራበን ምግብ፣ የታመመንም ጠይቅ። ከዚያም አላህ ያንተን ጭንቀትና ሐዘን ይቀንሳል። ምጽዋት ወይም ሰደቃ በኢስላም ፋርማሲ ውስጥ ብቻ የሚገኝ መድኃኒት ነው። አንድ ሰው ለዐብዱላህ ኢብኑ ሙባረክ አንቱ የዐብዱራህማን አባት ሆይ ጉልበቴ ላይ ወጥቶ ላለፉት ሰባት ዓመታት ሲያሰቃየኝ የቆየ ነቀርሳ ወይም ካንሰር አለ፣ ያልነገርኩት ሐኪም ያልወሰድኩት መድኃኒት የለም፣ ግን አንዱም አልፈየደኝም አላቸው። ኢብኑ ሙባረክ ለሰውየው

ምጽዋቶችን ብትገልጹ እርሷ ምንኛ መልካም ናት። ብትደብቀዋትና ለድሆች ብትሰጧትም እርሱ ለናንተ በላጭ ነው። ከኃጢአቶቻችሁም ከናንተ ያብሳል። አላህም በምትሠሩት ሁሉ ውስጥ አዋቂ ነው። ሱረቱ አልበቀራ አንቀጽ 271 በመሰረቱ በሁለቱም መልኩ መስጠት የሚቻል ሆኖ ሳለ በድብቅ መስጠት

የሰዎች ሙገሳና አድናቆት የሚያታልለው ስለሆነ ለዩልኝ መስራት በብዛት ስለሚፈራለት አላህ በተለያዩ የቁርአን አንቀጾች ላይ ሰደቃን በሚስጥር መስጠትን በግልጽ ከመስጠት በማስቀደም ጠቅሷል። ለምሳሌ ያክል ደግሞ አላህ ሱብሓነሁ ወተዓላ እንዲህ ብሏል።

እነዚያ ገንዘቦቻቸውን በሌሊትና በቀን በድብቅም በግልጽም የሚለግሱ ለነርሱ በጌታቸው ዘንድ ምንዳቸው አላቸው በእነርሱም ላይ ፍርሃት የለባቸው እነርሱም አያዝኑ። ሱረቱል በቀራ አንቀጽ 274። እንደ አጠቃላይ ሐሳቡን ስንቋጨው ታላላቅ የእስላም ሊቃውንቶች አንድ ሰው ሰደቃን በግልጽ በመስጠቱ ሰዎች ተመልክተው እነርሱም ይሰጡ ዘንድ ለማነሳሳት አስቦ ከሆነ፣ ነገር ግን ውስጡ ዓላማው ጋር የይውልኝ ወይም ሪያ ጉዳይ የማይገባበት ከሆነ ሰደቃን በግልጽ ወይም በይፋ መስጠት ከመቻሉም ባሻገር እንደሚበልጥም ይናገራሉ። ይሁን እንጂ አጠቃላይ ጅምሁሩን ከተመለከትን የድብቅ ሰደቃ ከይፋው ሰደቃ በላጭ ናት። የሚለውን አጽድቀን እናልፋለን። አንድ ወንድሜ ከሚያገኘው ገንዘብ የተወሰነ እጁን ለበጎ ተግባር መመጽወት ራሱን አስለምዶ ሲኖር ነበር። ከተጋቡበት ጊዜ ጀምሮ ሚስቱም ይህንን ባህሪውን ታውቃለች። የቱን ያህል ቢቸጋገሩ የቤት ውስጥም ሆነ ሌላ ወጪ ቢበዛባቸው ከዚያ ለበጎ ተግባር ከወሰኑት ድርሻ አንድም ነገር አይወስዱም። ቀናት አለፉ። ባለ ስራ ጉዳይ ወደ ውጭ ሀገር ሄደ። ሰውየው ለዚህ ጉዞ ሲል ብዙ ወጪ አወጣ። በዚህ ጊዜ ሁኔታውን ለመገምገም ሞከረ። ሸይጣንም ነገሮችን አስመሰለበት። በዚህ የጉዞ ወቅት ያንን የወሰነውን ድርሻ ላለመስጠት ወስነ። ወደ አሰበው አውሮፓዊት አገር ተንቀሳቀሰ። ለእራት ከተጠራበት ሄደ። የጥሪው ቤት አንድ ጸጥ ባለ ጫካ ውስጥ ነበር የሚገኘው። እራት በልቶ ወደ ቤቱ ለመሄድ ሲወጣ የመኪናው መስታወት ተሰብሮ አገኘው። የራሱ የሆነ ላፕቶፕም ተሰርቆበታል። ተገረመ። በዚህ ጸጥታ በሰፈነበት ጫካ ውስጥ ሌባ ከየት ይመጣል? በዚህም የተነሳ በጣም አዘነ። ላፕቶፑ የተገዛው በቅርቡ ነበር። ምክንያቱን ለማወቅ ወደ ራሱ ተመለሰ፣ ከራሱ ጋር አወራ። በፊት ራሱን ያስለመደውን ያንን መልካም ስራውን ተወጥቶ ቢሆን ኖሮ ለዚህ አይነቱ ቀን መከላከያ በሆነለት ነበር። ያ ክፍያ የዚህን ላፕቶፕ አንድ ሃያኛ እንኳን አይሆንም ነበር። ያንን ስጦታ በመከልከሉ ምክንያት የደረሰበት ዱንያዊ ኪሳራ ከፍተኛ ነው። በአኺራስ እንዴት ይሆን? በዚህ ክስተት የተነሳ ከአምላኩ የተላከለትን ወሳኝ መልእክት አነበበ፣ ተረዳ፣ ተማረ። ከዚህ ህመም ከፍተኛ የሆነ ጥበብ መዘዘ። እንዲህ ይላል፦ የአላህን ድርሻ አትከልክል፣ አላህ ስጦታውን ይዝብሃልና።